አረጋውያን ለቤተ ክርስቲያን ተልዕኮ በረከት መሆናቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ አረጋውያን ለቤተ ክርስቲያን ተልዕኮ በረከት ናቸው ሲሉ ገልጸዋል። ቅዱስነታቸው ለአረጋውያን የሚሰጥ ሐዋርያዊ እንክብካቤን በማስመልከት ከተዘጋጀው ሁለተኛው ዓለም አቀፍ ጉባኤ ተሳታፊዎች ጋር ተገናኝተው ባስተላለፉት መልእክት ቤተ ክርስቲያን በሚስዮናዊ አገልግሎቷ መካከል ለአረጋውያን ቦታ እንድትሰጥ አደራ ብለዋል። በቅድስት መንበር የምዕመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽ ጽሕፈት ቤት ቤተ ክርስቲያን ለአረጋውያን የምታበረክተውን ሐዋርያዊ እንክብካቤን በማስመልከት በሮም ያዘጋጀው ሁለተኛው ዓለም አቀፍ ጉባኤውን ከመስከረም 22 እስከ 25 2018 ዓ ም አካሂዷል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በዓለማዊ የህይወት ለውጥ ውስጥ የሰው ልጅ መዳንን የሚያገኘው ለእግዚአብሔርና አንዳችን ለሌላችን እንደምናስፈልግ በመገንዘብ መሆኑን አስታውሰዋል። በወጣትነት ዕድሜያቸው ከእምነት የራቁ ወይንም የወንጌልን የምስራች ቃል ገና ያልሰሙ በርካታ አረጋውያን መኖራቸውን ያስታወሱት ቅዱስነታቸው ምንም ያክል እድሜ ቢኖራቸውም ቤተ ክርስቲያን የኢየሱስ ክርስቶስን የማዳን ስራ መመስከር አለባት ብለዋል። ርዕሰ ሊቃነ ጳጳሳት ሌዩ አስራ አራተኛ በመልእክታቸው ማጠቃለያ የቤተ ክርስቲያን አገልጋዮች አረጋውያን የህልውናን ትርጉም እንዲያገኙ መርዳት እንዳለባቸው በማሳሰብ ከእግዚአብሔር ጋር እውነተኛ ግንኙነት እንዲኖራቸውና የተስፋ ልዑካን እንዲሆኑ ጋብዘዋል። መረጃው የቫቲካን ዜና አገልግሎት ነው።